ሰላም ሰላም የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች፣ ዛሬ እንግዲህ ከብዙ ቆይታ በኋላ ከአንድ ፊት ለፊቴ ከምታዩት ወንድሜ ጋር ካች ብያለሁ። በቴክኖሎጂ ዙሪያ፣ በዩቲዩብ ዙሪያ፣ በቲክታክ ዙሪያ እንዲሁም በአንዳንድ በተለያዩ የራስ ጉዳዮች ዙሪያ አድማጭ ተመልካቾቻችንን ያስተምራል፣ ሌሰን ይሆናል ብለን አሰብናቸውን አንዳንድ ነገሮች እየተወያየን ቆይታ እናደርጋለን። ወንድማችን ራስን አስተዋውቅ። እሺ አመሰግናለሁ ሰማይ ሚዲያ ተከታታዮች ያው ሙሌ እንዳለው በቴክኖሎጂ ዙሪያ በዛሬው የምንቃኝ ይሆናል ለተሰጠኝ እድል አመሰግናለሁ ሰይድ እባላለሁ የአፍሪካ ዋይድ ፕላትፎርም ዩቱብ ቻናል ቺፍ ኤክስኪዩቲቭ ኦፊሰር ነኝ ስለተሰጠኝ እድል አመሰግናለሁ ሙልዬ ታንክ ዩ ቬሪ ማች ታንክ ዩ አንተን ጥሪዬን አክብረህ ስለተገኘ በጣም የማመሰግነው በአድማጭ ተመልካቾቻችን ስል እንግዲህ ቀጥታ ወደ ፕሮግራማችን እንገባለን። የተከበራችሁ የዩቱብ ቻናላችን ተከታታዮች አብራችሁን ቆዩ። የመጀመሪያው ጥያቄ ማህበራዊ ሚዲያን በተለይ እንግዲህ በአሁኑ ወቅት ወንድሜ እንደምታውቀው የዲጂታል ቴክኖሎጂ ዘመን ነው። አንተ ደግሞ በዚህ በኢንፎርሜሽን ኤንድ ኮሚኒኬሽን ቴክኖሎጂ ዘርፍ ኤክስፐርት ነህ፣ እንዲሁም አስቀድሞ እንደተናገረው የራሱ የዩቱብ ቻናል አለው እናንተም አድማጭ ተመልካቾቻችን የሰማይ ሚዲያ የዩቱብ ቻናል ተከታታዮች ይህም ወንድማችንን ዩቲዩብ ቻናሉን እየገባችሁ ሰብስክራይብ እንድታደርጉት አስቀድም እየጠየኩኝ፣ ወደ ጥያቄው ሲሄድ በመጀመሪያ ማህበራዊ ሚዲያ በተለይ ደግሞ የዲጂታል ቴክኖሎጂ የጀመረበትን ሂስቶሪካል ባክግራውንድ በዚያ ብትጀምር ደስ ይለኛል። ስለዚህ ሂስቶሪካል ኢመርጀንሲ ኦፍ ዲጂታል ቴክኖሎጂ ወይም የዲጂታል ቴክኖሎጂ አመጣጥ፣ ምን ዓላማዎችን ለማሳካት ዲጂታል ቴክኖሎጂ ወደዚህ አለም መጣ በሚለው ዙሪያ አንዳንድ ማብራሪያዎች እንድሰጠን ጋብዛሉ። እሺ፣ አመሰግናለሁ የሰማይ ሚዲያ ተከታታዮች፣ እንዲሁም ዋና ስራ አስኪያጅ። እንግዲህ ያው እንደምታውቁት ዲጂታል ሲስተም ወይም ዲጂታል ቴክኖሎጂ የሚባለው አሁን ያለንበት ቨርቹዋል ወርልድ ነው ማለት ነው። እንግዲህ ስራዎችን ለማቃለል ወይም ማኑዋል ወርኮችን ወደ ዲጂታል ሲስተም ወይም ደግሞ ከእጅ የምንሰራቸውን ስራ በኢንተርኔት አማካኝነት የተለያዩ ስራዎችን እንድንሰራ የሚያስችለን ዘመናዊ የሆነ ቨርቹዋል አክሰስ ነው ማለት ነው። እንግዲህ ወደ ኢቮሉሽኑ ወይም ደግሞ ወደ ኢመርጂንግ ሲስተሙ ወይም ኢቮሉሽኑ ስመጣ ኢንተርኔት የሚለው ወይም ደግሞ ኔትወርክ የሚባለው ቴክኖሎጂ ወይም ደግሞ አክሰስ ኮኔክቲቪቲ ከመጣ ጀምሮ እንግዲህ እነዚህን ሶሻል ሚዲያ ፕላትፎርሞች የተለያዩ አክሰሶችን ይዘው በመምጣት እንዲሁም ኢንፍሉዌንስ የሚያደርጉ ወይም ደግሞ እንደ አለም አቀፍ የተለያየ አገልግሎቶችን የሚሰጡ እንደ ትምህርታዊ አዘል ወይም መንፈሳዊ እና በተለያየ የማህበራዊ ይዞቶች ላይ ብዞልን ብቅ ብሏል ማለት ነው። እንግዲህ ወደ ኢቮሉሽኑ ስንነሳ ይህ ዲጂታል ቴክኖሎጂ ወይም ኢመርጂንግ ቴክኖሎጂ የምንለው ኢንተርኔት ኢመርጅ ከተደረገ ጀምሮ ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን፣ ሰርፍ ጀኔሬሽን እያለ አሁን ወዳለንበት ኢቮሉሽን ደርሰናል ማለት ነው። እንግዲህ እንደምታውቁት አሁን ሁሉም ነገር በቴክኖሎጂ ሁኗል። ሁሉም አክቲቪቲ እያንዳንዱ መስሪያ ቤት የሚሰራው ስራውን እንግዲህ ማኑዋል የነበረውን ወደ ዲጂታል ሲስተም ቀይሯል ማለት ነው። ስለዚህ አሁን ያለንበት ዲጂታል ወርልድ፣ እንደሚታወቀው ሁሉም ሰው በሶሻል ሚዲያ በዲጂታል ቴክኖሎጂ ውስጥ እንገጅ አድርጎ የተለያዩ አክቲቪቲዎችን እየሰራ ያለንበት ኢቮሉሽን ላይ ነው ያለነው ማለት ነው። እንግዲህ ያው ለጠየቀ ጥያቄ በጣም ቆየት ብሏል ዘመኑ ማለት ነው። ያው በየሰዓቱ ቴክኖሎጂ እስከሆነ ድረስ አዎ በየቀኑ ነው እየተቀያየረ ያለው ማለት ነው። ስለዚህ በጣም በፍጥነት እየሄደ ያለ እንዲሁም የኔትወርክ አክሰሱን ብንመለከት አሁን ሀገራችን ላይ ኢመርጅ የተደረገ ወይም ደግሞ ሙሉ ሁ እንዲሰማው አምስት ጀኔሬሽን ናቸው እኛ ቤዚክ የምናውቃቸው ማለት ነው። ፈርስት ጀኔሬሽን ኦፍ ኔትወርክ አዎ፣ ስሪ ጂ፣ ፎር ጂ፣ ፋይቭ ጂ እያል ኦሬዲ እየሄድን ነው ያለ ነው። አሁን በቅርቡ እየሰማ ነው በጣም አስገራሚ መረጃ አለ ማለት ነው። እሱ ምንድን ነው? ወደ ቻይና አካባቢ ቴንጂ ነው ኢንቨርጅ የተደረገው ማለት ነው። ሃይ ስፒድ ኮኔክቲቪቲ የምንለው ማለት ነው። ይህ ማለት በሰላሳ ሰከንድ ውስጥ አንድ እንጂ ዳውንሎድ የማድረግ አቅም ያለው እና በጣም ፈጣን የሆነ ሰዎችን የራሳቸውን ስራ አቀላጥፈው እንዲሰሩ የሚያስችል ዘመናዊ የሆነ ቴክኖሎጂ ነው ማለት ነው። ወይም የኔትወርክ ጄኔሬሽን ነው የመጣው። ስለዚህ ፍጥነቱ በጣም እያደገ ነው የመጣው። በዛው ልክ እንግዲህ ሚዲያውንም እንደምታየው በጣም አክሰሱም ሰፍቷል። ያለውን ኮኔክቲቪቲ ማለት ነው። ስለዚህ አሁን ያለንበት ወርልድ ቨርቹዋል ወርልድ የምንለው ነው። እንደምታውቁት ይህ ቨርቹዋል ወርልድ ከመጣ በኋላ ኦልሬዲ ለብዙ ሰዓት ይህንን እስቴትመንቴ ላይ ለቅቄዋለሁኝ። ይሄ ቨርቹዋል ወርልድ ወይም ዲጂታል ወርልድ የምንለው ከመጣ በኋላ ይህ ዓለም ለሁለት ትከፏል ማለት ነው። የመጀመሪያው እኛ ኤግዚስት አድርገን የምንኖርበት አሁን እናንተ እይኖርንበት ያለው ነው ማለት ነው ሌላኛው ደግሞ ቨርቱዋል ወርልድ የምንለው ነው። እኛ ከሶሻል ሚዲያ ጀርባ የምንኖረው ኑሮ ማለት ነው። ለምሳሌ ያክል ብነግሬ ለምሳሌ አንድ ሰው ማታ የሆነ ሳምበዲ ጋራ ሲጻጻፍ ሲጻጻፍ አምሽቶ ለዛ ለተጻጻፈው ሜሴጅ ምላሽ ሳያገኝለት በጣም ዲፕሪስድ ሆኖ ይተኛል ማለት ነው። ምክንያቱም ያ ሰው የምን ውስጥ ነው ያለው? ይህ ዲጂታል ወይም ቨርቹዋል ወርልድ ውስጥ ነው ያለው። ዓለም ለሁለት ተከፍላለች ማለት ነው የምንኖርበትና፣ ደግሞ በአእምሯችን ለሁለት ተከፍሏል። ስለዚህ ጧት ሲነሳ ያ ሰውዬ አብሮት ኤግዚስት አድርገው ከሚኖረው ሰው ጋር ሳይሆን ኮሚኒኬት የሚያደርገው ከዛ ዲጂታል ወይም ቨርቹዋል ወርልድ ካለው ሰው ጋር ለመተያየት ቸክ ያደርጋል ማለት ነው ወደኋላ እንግዲህ እስከ መጣው አይቀር የዲጂታል ቴክኖሎጂ ጉዳትና ጥቅምንም እግረ መንገዱን እያየ ነው። ይሄ ማለት ለምንድን ነው መሰለ፣ የማህበራዊ ሚዲያ ለምሳሌ እንደ ቲክታክ፣ ዩትዩብ፣ ኢንስታግራም፣ ቴሌግራም የመሳሰሉ የማህበራዊ ሚዲያ አማራቾችን መጠቀሙ ጥቅም እንዳለው ሁሉ ጉዳትም አለ፣ እና ከጥቅም ጉዳት አንጻር ኮምፔር ኤንድ ኮንትራስት እያደረግ ለአድማጭ ተመልካቾቻችን ትምህርት የሚሆናቸው ዘንድ እና ዋይዝሊ መጠቀም እንዲችሉ ያስችል ዘንድ ከዚህ አንፃር እስኪ የተወሰነ ነገር ከሙያ አንፃር ማለት ከቻልክ ሙሌ። አሪፍ ጥያቄ ነው ያነሳልኝ። በጣም ሴንሲቲቭ ኢሹ ነው። አሁን ባለንበት ቨርቹዋል ወርልድ እንደሚታወቀው ሁሉም ነገር ኢመርች ሲደረግ ወይም ደግሞ ኢንቨንት ሲሆን ቤኔፊት እንዳለው ወይም ጥቅም እንዳለው ሁሉ ጉዳትም አለው ማለት ነው። ስፔሻሊ አሁን ይህ ኢንተርኔት ወይም ደግሞ ይሄ ዲጂታል ወርልድ ከመጣ በኋላ የሰዎች ኢንፎርሜሽን ኦልሬዲ ባን እየተደረገ ነው ያለው ማለት ነው ቡል እየተደረገ ነው ያለው ማለት ነው። ያለነሱ ፍቃድ በተለያዩ ሶሻል ሚዲያዎች እየተለቀቀ የተለያየ ኢንፎርሜሽኖችን፣ ፕራይቬት ኢንፎርሜሽኖችን እያወጣብን እና የድርጅቶችን ኢንፎርሜሽን፣ ድብቅ ሚስጥሮችን እያወጣብን ያለው ነው ማለት ነው። ይህም እንደ አንድ ድሮባክ ወይም ደግሞ ደካማ ጎኑ ማየት እንችላለን ማለት ነው። ወደ ትምህርት ሴክተሩም ስንመጣ እንደሚታወቀው በዘንድሮ ዓመት ከፍተኛ ውጤት የተገኘው በዶዶ ላቦሩ ስኩል ነው። እንዲህ ያ እንግዲህ ያው ብዙ ሰዎች አንደርስታንድ አድርገውታል ብያስባለሁ ውጤቱን ብዙ ራንክ የተገኘው ወይም ደግሞ ከፍተኛ ውጤት የተገኘው እንደ ሀገር ብቻ ሳይሆን እንደ አንድ ተማሪ ሳይሆን እንደውም እንደ አጠቃላይ ከፍተኛ ውጤት ሪከርድ የተገኙት በዶዶላቦሩ ነው ማለት ነው። ያ ምንድን ነው አንደኛ ቦዙ የት አካባቢ? አሁን በዘንድሮ በትምህርት ሚኒስቴር ውስጥ አንደኛ የተሸለመው ተማሪ ከፍተኛ ውጤት ያመጣበት ማለት ነው የትምህርት ቤት ውስጥ ነው፣ የትምህርት ቤት ውስጥ ነው። ከአዲስ አበባ ይወጣል። ያው ብራንች አላቸው። አዳሪ ትምህርት ቤት ነው አዳሪ። እንግዲህ እነዚህ ትምህርት ቤቶች የሚጠቀሙት የራሳቸው ሩል አላቸው። ተማሪዎች ግቢ ከገቡ በኋላ ምንም የስልክ አክሰስ አይጠቀሙ ማለት ነው። ስለዚህ ያንን ስልክ ባለመጠቀማቸው ወይም ደግሞ የስልክ አክሰስ ባለመኖሩ ትምህርታቸው ላይ ብቻ ፎከስ እንዲያደርጉና ከማህበረሰቡ የተለየ ውጤት ሪከርድ እንዲደረጉ ማለት ነው። ስለዚህ አንድ እኔ ሪሰርች እያደረግኩበት ለዛ ነው አይቼው ነበር ያለውን ነገር ቀኝቼው። ለምንድን ነው አንድ ተማሪ ብቻ አይደለም እንደ ሀገር አቀፍ ከፍተኛ ውጤት ያመጣው 5 ብዙ ተማሪ የወጣው ከዛ ትምህርት ቤት ነው። ስለዚህ ዲጂታል ቴክኖሎጂ አይጠቀሙም፣ ትምህርት ቤት ውስጥ ብቻ ነው። ከትምህርት ቤት ውስጥ ምንም በቃ አመቱን ኦልሬዲ ይገባሉ፣ ግቢ ውስጥ ኤቭሪቲንግ ፉሉን፣ ማደሪያቸው ኤቭሪቲንግ እዛ ውስጥ ነው። መጠቀም አይችሉም። ኦኬ፣ ቦርዲንግ ስኩል ነው። በቃ ቦርዲንግ ስኩል ነው፣ ቴክኖሎጂ አይጠቀሙም፣ ምንም ነገር አይጠቀሙም ማለት ነው። ይህም እንግዲህ አንድ የሚያሳየው ነገር ቢኖር እንግዲህ ያው አድማጮች ራሳችሁን መገመት ትችላላችሁ፣ እንዲህ የኢንተርኔት ተጽዕኖና የሶሻል ሚዲያ ቲክቶክ ላይ ተማሪዎች ምን ያህል ሰዓት ኢንቨስት እንደሚያደርጉ በዛም ላይ ደግሞ ምን ያህል የአእምሯቸውን ፓርት እና እንደ ቆልፎ እንደሚይዛቸው እና እንደሚታጠር የሚያመላክል ነው ብዬ አስባለሁ አድማጮቻችን። እና ይህንንም እንደ ጉዳት ማየት እንችላለን ማለት ነው። እጅግ በጣም ብዙ ጥቅሞች እንዳሉት ሁሉ ማለት ነው፣ ስራችንን አቃሎልናል ኢምፐርሰን ወይም በአካል ሂደን ያንን ነገር ማከናወን ያለብንን ነገሮች እዚህ አለንበት ቁጭ ብለን እንደምታውቀው እየሰራ ነው። ምንም ጥያቄ የለውም። አድማጮች ያው የምታውቁት ነው፣ እና በዚህ አንግል ላይ አይቼዋለሁ ማለት ነው። አመሰግናለሁ። በጣም በጣም ነው የምናመሰግነው። ሌላው ምናልባትም